ያየነው ሰውየው ምንም ማድረግ ስለማንችል ቀዶ ጠገና ማድረግ ስለማንችል መመለስም ስለማንችል፣ በቃ ፓሊቲቭ ኬር የሚባል ወይም ኮንፈርት ኬር ሰጥተን ያ ሰው ሕይወት እስኪ ያልፍ ድረስ ማየት ነው የምንችለው። እንግዲህ ምንም ማድረግ አንችልም። የሞተር አደጋ ከሌሎች አደጋ በጣም ከፍተኛ ነው። በጣም እንግዲህ የጭንቅላት አደጋ በማድረስ ማለት ነው። እና ይህ ደግሞ ለሞት በጣም የሚያጋልጥ ነው። ሞተር የሚነዱ ሰዎች የጭንቅላት ሄልሜት አለማድረጋቸው ትልቅ ጉዳት ነው። ይሄ ደግሞ እንደ ትራፊክ ህግ ግን እየተሰራ አይደለም። በጣም ብዙ ሰው ጭንቅላቱ ተመትቶ እኛ በቀዶ ጥገናም ሆነ በምንም ማትረፍም ማንችለው ሰው ትናንት ጤነኛ ወይም በትንሽ ደቂቃዎች በፊት ጤነኛ የሆነ ሰው አሁን እጃችን ላይ የሚሞት ሰው አለ። ይሄ ነገር መቀረፍ የሚችለው ሄልሜት ሲኖር ነው እና የሞተር አደጋዎችን ወይም በሞተር በኩል የሚመጡ አደጋዎችን መከላከል የምንችለው ዋነኛው ወይም እሱ በጣም በጣም አስፈላጊ ነው እና ይሄ ነገር ቢታይላለሁ